ዛሬ በዚህ ቪዲዮ ሰባት ጠቃሚ የምንላቸው ስራዎቻችን ሊያቀሉ የሚችሉ ሾርትከቶችን የምናየው ይሆናል። የትጌስተወርት ቪዲዮን ከመጀመራችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ ቪዲዮ እንሂድ። በዛሬው ቪዲዮ እነዚህ ሰባት ሾርትከቶች ከቶች የምናየው እነዚህ ሰባት ሾርትከቶች ከቶች በእለት ተእለት ተግባራችን ላይ ስራዎቻችንን ሊያቀልሉ የሚችሉና ሰዓታችንን ኢፈርታችንን እንዲሁም ብዙ ነገሮችን ኢዚ ሊያደርጉልን የሚችሉ ሾርት ከቶች ናቸው። ስራዎቻችንን በቀላሉ አኮምፕሊሽ ማድረግ እንድንችል ያግዙናል። ሶ የመጀመሪያው ሾርት ከት ዊንዶውስ ፕላስ ሌፍት አሮ ወይም ራይት አሮ ይህ ሾርት ከት እንደምታዩት በአንድ ዴስክቶፕ ላይ ወይም ደግሞ በአንድ ስክሪን ላይ የምንሰራውን ስራ ሁለት ቦታ ስፒን አድርገን ወይም ደግሞ ሴፓሬት አድርገን በሌፍት የምንፈልገውን ዊንዶስ ፕላስ ሌፍት አሮ፣ በራይት የምንፈልገውን ደግሞ ዊንዶስ ፕላስ ራይት አሮ በመንካት ሴፓሬት አድርገን መጠቀም እንችላለን። ሁለተኛው ኦፕን ፋይል ኤክስፕሎረር ወይም ደግሞ ዊንዶስ ፕላስ ኢ። ይህ ሾርት ከት በቀላሉ ፋይል ኤክስፕሎረር ወይም ደግሞ ዊንዶስ ኤክስፕሎረር እንድንከፍት የሚረዳን ሾርት ከት ነው። ይህ ዲስ ፒሲ ውስጥ ወይም ደግሞ ሌላ ሴቲንግ ውስጥ ገብተን ከምንከፍት ዳይሬክትሊ በቀላሉ ሾርት ከት በዚህ መሰረት መክፈት እንችላለን። ሶስተኛው ሜክ ስክሪን ሻት ዊንዶውስ ፕላስ ሺፍት ፕላስ ኤስ። ይህ ሾርትከት ኮምፒውተራችን ላይ ኩዊክሊ ስክሪን ሻት መውሰድ ስንፈልግ የምንጠቀመው ሾርትከት ነው። ዊንዶውስ ፕላስ ሺፍት ፕላስ ኤስ የምንለው ማለት ነው። ሰው እዚህ ጋር እንደምታየው ሰርች ባር ላይ ገብተን ስኒፒቱን ብለን ገና ሰርች አድርገን ከምናገኝ በቀላሉ ዊንዶውስ ፕላስ ሺፍት ፕላስ ኤስን በመጠቀም ስክሪን ሻት ማድረግ እንችል። በዚህ መሰረት ስፔሲፊክ የምንፈልገውን ቦታ ሰሌክት አድርገን ስክሪን ሻት ማድረግ እንችላለን። አራተኛው ሾርትከት ዊንዶውስ ፕላስ ቪ ይህ ሾርትከት የሚጠቅመን ኮምፒውተራችን ላይ በአንዴ ሁለትና ሶስት ነገሮችን ኮፒ አድርገን ፔስት ማድረግ ስንፈልግ እንጠቀመዋል። ነገርን ከዛ በፊት እንደምታዩት ተርን ኦን ማድረግ ይጠበቅብናል። ተርን ኦን ካደረግን በኋላ ክሊፕቦርዳችን ላይ የምንፈልገውን ቴክስት ኮፒ አድርገን እዚህ ጋር እንደምታዩት ለምሳሌ ሶስት እና አራት ቴክስቶችን ኮፒ እያደረግኩ ላሳያቸው። ስለዚህ እያንዳንዱ ክሊፕ ላይ ሴቭ ያደረገዋል ማለት ነው። የምንፈልገውን ቴክስት ኮፒ አድርገን ከጨረስን በኋላ ኒው ፋይል ላይ ከፍተን እንደምታዩት ዊንዶውስ ፕላስ ቪን በመጠቀም ኦፕሽኖችን እንደዚህ ያመጣልናል። ከዚያን የምንፈልገውን ሰሌክት እያደረግን ፔስት ማድረግ እንችላለን ማለት ነው። አምስተኛው ሾርትካት ዊንዶውስ ፕላስ 1 3 ይህ ሾርት ከት ታስክ ባር ያሉትን አፕሊኬሽኖች በቅደም ተከተላቸው መሰረት እንዲከፍትልን ያደርጋል። ያ ማለት ከመጀመሪያ እስከመጨረሻ ያለውን ቁጥር ሰጠው እና በዛ ቁጥር መሰረት ዊንዶውስ ፕላስ ፎር ስሪ ዋን እያልን መክፈት እንችላለን። ለምሳሌ ዊንዶውስ ፕላስ ፋይቭ ብንነካ ቴሌግራም ነው ሰው ቴሌግራም ይከፍትልናል ማለት ነው። ዊንዶውስ ፕላስ ስሪ ብንነካ ደግሞ ማይክሮሶፍት ኤዝ ይከፍትልናል፣ ሶስተኛ ላይ ያለው ሱ ስለሆነ። በዚህ መሰረት ይህንን ሾርት ከት መጠቀም እንችላለን። ስድስተኛ ሾርት ከት ዊንዶውስ ፕላስ ኮንትሮል ፕላስ ዲ። ይህ ሾርት ከት በዋናነት የሚጠቅመን በአንድ ኮምፒውተር የተለያዩ ዴስክቶፖችን መጠቀም ስፈልግ ወይም ደግሞ ዲፈረንት ዴስክቶፖችን በመጠቀም ስራዎችን ለመስራት ስንፈልግ ነው። ሳይመልታነስሊ የተለያዩ ስራዎችን መስራት ስንፈልግ ይህንን ሾርት ከት እንጠቀማለን። በቀላሉ ማኔጅ ማድረግ እንድንችል ይረዳናል። እንደምታዩት ሺፍት እያደረግን፣ ቼንጅ እያደረግን የተለያዩ ዴስክቶፖች ላይ የተለያዩ ስራዎችን በዚህ መንገድ ማኔጅ እንድናደርግ ይረዳናል ማለት ነው። ሰባተኛ ሾርት ከት ዊንዶውስ ፕላስ ዶት ብዙ ጊዜ በስልካችን ስንጠቀም ኦርቻ ስናደረግ ኢሞጂዎችን እንጠቀማለን። ነገር ግን ብዙ ጊዜ በላፕቶፕ ስንጠቀም ኢሞጂዎችን አንጠቀም። ምክንያቱም ኢሞጂዎች የት እንዳሉ ስለማናቅ ነው። ነገር ግን ዊንዶውስ ፕላስ ዶትን በመጠቀም ኢሞጂዎችን ማግኘት ይቻላል፣ እዚህ ጋር እንደምታዩት። እንዲሁም ተጨማሪ ሲምቦሎችን መጠቀም እንችላለን ማለት ነው። በእርግጠኝነት ከዛሬ ቪዲዮ ብዙ ነገር ተምራችኋል ብዬ አስባለሁ። በቀጣይም እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን ስለምንለቅ ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርገው፣ እንዲሁም ቪዲዮን ጎደዳችሁ ደግሞ ላይክ፣ ሼር እና ኮመንት ማድረግ እንዳትረሱ። መልካም ጊዜ፣ ቻው።